ጂፋሬ ጂፋሬ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ። ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ከጂፋሬ ቲዩብ የሰዓቱን ዜናዎቻችን ይዘን ቀርበናል። አብራችሁን ቆዩ። በአማራ ክልል ከ1400 በላይ ታራሚዎች በይቅርታ እንዲፈቱ ተወሰነ። የአማራ ክልል መስተዳደር ምክር ቤት በክልሉ ለሚገኙ ከ1400 በላይ የህግ ታራሚዎች በይቅርታ እንዲፈቱ መወሰኑን የክልሉ መንግስት ፍትህ ቢሮ አስታውቋል። የቢሮው ኃላፊ አቶ ብርሃኑ ጎሽም ለጋዜጠኞች በሰጡት ቃል የፍትህ ቢሮ የይቅርታ ቦርድ ያቀረበውን የይቅርታ መመሪያ ያሟሉ ታራሚዎች በይቅርታ ከማረሚያ ቤቱ እንዲወጡ የአማራ ክልል መስተዳድር ምክር ቤት ውሳኔ ያሳልፏልን ብለዋል። አንድ ታራሚ መታሰር ከነበረበት ጊዜ በይቅርታ መስፈርቱ መሰረት የእስር ጊዜውን ያጠናቀቀ፣ በነፍስ ግድያ ወንጀል ያለበት ደግሞ ከሟች ቤተሰብ ጋር እርቅ የፈጸመ የተበደለን ወገን የካሰ በማረሚያ ቤት ቆይታቸው የታነጹና መልካም ምግባር ያሳዩ 1406 ታራሚዎች ከማረሚያ ቤት በይቅርታ እንዲፈቱ የአማራ ክልል መስተዳደር ምክር ቤት ሰኔ 5 ቀን 2017 ዓ ም በአካሄደው በካሄደው ስድስተኛ ዙር አራተኛ ዓመት የስራ ዘመን ስምንተኛ ምንተኛ መደበኛ የመደበኛ ስብሰባው መወሰኑን ገልጸዋል። ከታራሚዎቹ መካከልም ሀያ ሰባቱ ሴቶች መሆናቸውንም ኃላፊው አክለዋል። የአማራ ክልል መስተዳደር ምክር ቤት በዓመቱ መጀመሪያም ለ1430 የሕግ ታራሚዎች ይቅርታ ማድረጉንም ኃላፊው አስታውሰዋል። በአስገድዶ መድፈር ሙከራ ተከሰው የተፈረደባቸውን ታራሚዎች ይቅርታው እንደማይመለከታቸው ኃላፊው በመግለጫው አመላክተዋል። የአገዋ መታገድን ተከትሎ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተገለጸ። የአፍሪካ የዕድገትና እድል ሕግ ወይም አገዋ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸውን በአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ተገልጿል። ይህ ደግሞ የኢትዮጵያ ኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗልም ተብሏል። ባንኩ ካውንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአግዋ በኩል ለብዙ ምርቶች ከቀረጥ ነጻ ወደ አሜሪካ ገበያ የመግባት እድል ነበራትም ተብሏል። ይሁን እንጂ በጥር 2022 የአግዋ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችንና የአቅርቦት ሰንሰለቶችን በእጅጉ ማቋረጡንም ሪፖርቱ አስረድቷል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24 ፐርሰንት እንዲቀንሱ አድርጓልም ተብሏል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1ሺህ በላይ የስራ እድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ አስከትሏልም ተብሏል። ውድ ቤተሰቦቻችን ከአፍሪካ ወደያዝነው ጉዳይ ስንሸጋገር የአፍሪካ ህብረት የአህጉሪቱን አለም አቀፍ የንግድ ድርሻ ከሁለት በመ ከመቶ ወደ 20 በመቶ ለማሳደግ ማቀዱን የህብረቱ ባለስልጣን ተናገሩ። የኢንዱስትሪ የማዕድን የስራ ፈጠራና ቱሪዝም ዳይሬክተር ሮን ኦስማን ህብረቱ የአፍሪካ ኩባንያዎችን የማምረት አቅም ማሳደግና የሽያጭ አድማሳቸውን ማስፋት ላይ ትኩረት አድርጎ እየሰራ እንደሆነም ገልጸዋል። በአፍሪካ አንድ ነጥብ አምስት ቢሊዮን ህዝብ አለ። ከአለም ህዝብ 20 በመቶ የሚኖረው በአጉራችን ነው። የአፍሪካ የንግድ ድርጅት ከአለም ንግድ 20 በመቶውን እንዲሸፍን እንፈልጋለንም ብለዋል ኦስማን ይህን ትልቅ ግብ ለማሳካት በአፍሪካ ከሚገ

ከ90 እስከ 95 በመቶ የሚሆነውን ድርሻ የሚይዙት የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ድጋፍ ሊደረግላቸው እንደሚገባም ጠቁመዋል። ውድ ቤተሰቦቻችን ዜናዎቻችን እንደተቀጠሉ ይገኛሉ። አሁን ደግሞ ከዓለም አቀፍ ወደ ያዝነው ጉዳይ ስንሸጋገር አሜሪካና እስራኤል በኢራን ላይ ለደረሰው ጥቃት ተጠያቂ እንዲሆኑና ካሳ እንዲከፍሉ የኢራን የውጭ ጉዳይ ሚኒስትር ጠየቁ። ውጭ ጉዳይ ሚኒስትሩ አባስ አራግቺ የተባበሩት መንግስታት የጸጥታው ምክር ቤት ጥቃቱን እንደፈጸሙ እንዲያረጋግጥም ጠይቀዋል። ሚኒስትሩ ይህንን ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፉት ደብዳቤ ገልጸዋል። ይህ በእንዲህ እንዳለም ትራምፕ የተኩስ አቁም እንዲደረስ ጥረት እያደረጉ ባሉበት ወቅት እስራኤል ነዋሪዎችን ከሰሜን ጋዛ እንዲለቁም አዛለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ይገኛሉ በተባለበት በዚህ ወቅት እስራኤል ፍልስጤማውያንን ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለችም ተብሏል። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማ ማና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። ትናንት እሁድ ከቀትር በፊት በነበሩት 24 ሰዓታት ውስጥ እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። በአልማዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከል ሶስቱ ሕጻናት መሆናቸውንም ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምምነት እንዲደረስ እና ታጋቾች እንዲለቀቁ ስርዓት እያደረጉ ስለመሆኑም ተጠቁሟል። በሌላ የዓለም አቀፍ ዜና በእርዳታ እህል ውስጥ አደገኛ መድኃኒት መገኘቱ ተሰምቷል። መድኃኒቱ ከባድ ሱስ የሚያስይዝና ለሞት የሚዳርግ መሆኑም ተነግሯል። በጋዛ ሰርጥ ጦርነት ለተጎዱ ፍልስጤማውያን ከሚቀርበው የእርዳታ እህለ ውስጥ ኦክሲዶን የተሰኘ አደገኛ የመድኃኒት እንክብል ክብል እንደተገኘ ሚድል ኢስት ሞኒተር ዘግቧል። በአሜሪካ መንግሥት ድጋፍ የሚቀርበውና እስራኤል ከምትቆጣጠረው የእርዳታ ማከፋፈያ በወጣው የምግብ ዱቄት ውስጥ እንክብሎች ክብሎች መገኘታቸውን የተናገረው የጋዛ ጤና ቁጥጥር መሥሪያ ቤት በርካታ ተፈናቃዮችም ይህ አጋጥሞኛል ብለውኛልም ብሏል። መድኃኒቶቹ በእንክብል መልክ መገኘታቸው አስደንጋጭ ሆኗል ያለው መሥሪያ ቤቱ ምናልባት በዱቄቱ ውስጥ ተፈጭቶ የገባ መ የመሰል መድኃኒት ሊኖር እንደሚችልም መጠራጠራለው ሲል አመላክቷል። ኦክሲዶን መድኃኒት ያለ ሕክምና ባለሙያ ትዕዛዝ ከተወሰደ ሱስ የሚያስይዝና አእምሮ የሚያስት ብሎም ለሞት የሚያበቃ መድኃኒት መሆኑም ይታወቃል። ጂፋሬ ጂፋሬ ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩ